ስለ ነፂ ወጥቼ ሚዲያ ላይ መናገር አልፈልግም፣ የትኛውንም ነገር በቃ በጊዜው ቆንጆ ታይ ማሳለፍ ያለውኝ። ግን ደግሞ ማያግባባን ሀሳብ ነበር፣ ተለያየን፣ አለቀ። እዚህም እናንተም ፊት አንተም ፊት እሱ ፊት ማናችሁ ፊት እየተናገርኩኝ ያለሁት ስለ በፊቱ አይመለከተኝም። ሁለት አይደለም አስር ሃያ ሴት ሊደረድር ይችላል፣ አይመለከተኝም። እኔ እና እሱ ከተገናኘንበት ጊዜ እና ሰዓት ጀምሮ ግን ይመለከተኛል ነው እያልኩ ያለሁት። ስለዚህ ቡታጅራ በሄደበት እሷ ማግኘቱ ተገቢ ነው። ሩታ፣ ግን ደህና ነሽ። ነገር ግን ስረጋጋ ማሳየህ ነገሮች ይኖራሉ እዚች ጋር እንደማንም እኔም እንደዚህ እያወጣው አለጥፍም። እሺ ምን ምን አሳየህ ነው? እኔ እናንተ ብቻ መቅረት ያለብን ነገር ነው። ገባ አትከራከረኝ፣ አሁንም አንድ ነገር ልንገርሽ፣ አይደለ አቤት፣ ቤት ይዛቲት እኔ ቡታጀራ እሄዳለሁ። እስኪ የማን ድምፅ እንደሚሰማ ያለው እግዚአብሔርን። አብርሃም፣ አታደርገው፣ ያለሷ ፍቃድ አታደርገው። አቤት፣ እኔ ሄዳለሁ፣ ልንገርሽ። ቤት ምንም ብታረገው ነገር የለም። የኔ እና አንተ ነገር ለማስተካከል ነው አይደል የምትሄደው እኮ ቤት ይዤ። እኔ ካላመንኩ ቤት አትሄድም እኮ አንቺ። ቤት ይዤ እኔ እሄዳለሁ። አብርሽ፣ አታደርገው፣ ያለሷ ፍቃድ አታደርገው፣ አሰማኝም እሷ

እንዴት ነው ሰላም ፋሚሊዎች፣ እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬም እንግዲህ ተመልሼ እመጥቻለሁ ለአንዳንድ ጉዳይ ተመልሼ ስመጣ እንግዲህ ዛሬም በትናንትና ጉዳይ ነው ተመልሽ የመጣሁት። መልስ መስጠት ያለብኝ መስሎ ስለታየኝ ነው። አብዛኛው ሰው ሚዲያውን ምናምን በዚህ ሳምንት በተፈጠሩት ነገሮች በጣም እያዋከበው ይገኛል። ያው ሚዲያ ደግሞ የታወቀ ነው። የሆነ ነገር እንትን ሲል ሁሉም ሆይ ሆይ ብሎ ይነሳል እና ከኛ አንድ ስህተት ነው የሚጠብቀው የትኛውም ሰው ማለት ነው። ጥሩ ነገራችንን አንድ ቀን ሰው አስፋብቶ እንደዚህ እንደዚህ እንደዚህ ብሎ ሰርቶም ለቆም አያውቅም ግን የሆነ ስህተት የተገኘብን ቀን ግን ሁሉም ለመጣል ምን ለማለት ሁሉም ያዋክባል ማለት ነው። እና በጣም ነው እየገረመኝ ያለው በዚህ ሳምንት በማያቸው ነገሮች በሙሉ ማለት ነው። እንደውም እኔ መልስ መስጠትም አልፈለግኩም ነበረ። ዝም ብዬ ስራዬን መስራት ነበር የፈለግኩት። ግን ትናንትና ሩታ ስላነሳችሁ ነው ዛሬም ደግሜ የመጣሁት ማለት ነው። እና በጣም ነው ግራ የገባኝ። አብዛኛው ሰዎች ደውላችሁልኛል፣ ስልክ ማንሳት ግን አልቻልኩም። የሁሉም ሰው ወሬ አንድ አይነት ነው። ግን ዛሬ ለሁሉም ነገር መልስ እንድታገኙ ፈልጋለሁኝ እኔም በበኩሌ ማለት ነው። እና የተምታታ ወሬ ነው እየደረሳችሁ ያለው። አንዱ ሌላ ቪዲዮ ይለቃል፣ አንዱ የሆነ ቪዲዮ ይለቃል። የሁሉንም እያያችሁ እናንተም ግራ እንደተጋባችሁ አውቃለሁኝ ኦዲንሶቼ በሙሉ። እና ዛሬ ሁሉንም ነገር አስረድቻችሁ በደንብ ግልጽ አድርጌ እኔም ወደ ራሴ ስራ ነው መመለስ የምፈልገው ማለት ነው። እና አብዛኛዎቻችሁ በእኔ አዝናቸዋል። ብዙም ነገር ተናግራችሁኛል ብዙ ም ነገር ሰድባችሁኛል እኔ ለሱ ለሱ ምንም ችግር የለብኝም ከዛ በፊት ብዙ ሺህ ስድብ አስተናግጅ ስለመጣው ዛሬ ላይ የትኛው ምንም ስድብ ለኔ አይ ዶንት ኬር ምንም ቦታ አልሰጠውም ግን ደግሞ አንድ ነገር መናገር ፈልጋለሁኝ ምናልባት ስለ አንዳንድ ነገሮች ላታውቁት ትችላላችሁ። አዎ እኔ ደግሞ ላይፌን ሙሉም ለእናንተ ማሳወቅም አልፈልግም። እኔ በቻልኩት ልክ አይደለም ለእናንተ ለሩታ ማላሳወቅኳትም ነበረ በጊዜው ማለት ነው። እና ዴ ቱዴ የሚደረጉትን ነገሮች በሙሉ ወደ ሚዲያማ ይዘን እየመጣን ከሆነ ላይፋችንም ትክክል አይደለም ማለት ነው እንደዛ ከሆነ እና አብዛኛዎቻችሁ ጠይቃችሁኛል። ለጠይቃችሁ መልስ ዛሬ ይሰጣችኋለሁኝ ማለት ነው እና እሱም ምንድን ነው? ነፂ አዎ፣ ከዛ በፊት ጓደኛ የነበረች የትኛውም ሰው እኔ ግራ የሚገባኝ ደግሞ ወንዶች ወንዶች ሆነው ከዛ በፊት ምንም ላይፍ እንዳላሳለፉ በአንድ ሰው እንደቀሩ አድርገው ኮሜንት ሲጽፉ ግራ ነው የሚገባኝና ምናልባት የሆነ ላይፍ ይኖረናል፣ የትኛውም ወንድ ማለት ነው ንጹህ ሆኖ የተፈጠረ የለም። ስለዚህ እያንዳንዳችን ሴቶችም ከወንድም ሴትም ሁሉም ሰው የሆነ የመጀመሪያ ላይፍ ላይፍ ይኖረዋል ከዛ ነው ወደ ትዳር? የሚገባው ማለት ነው። ይህንን እያበረታተው አይደለም ግን ደግሞ እኔ ላይ ብቻ የተፈጠረ ነገር አስመስላችሁ ሚዲያው ላይ ስታዋክቡት ግራ ነው የገባኝ ማለት ነው። እና አዎ ከዛ በፊት ከነዚህ ጋር ግንኙነት ነበረኝ። ኖርማሊ በህይወታችሁ የሚመጡ ሰዎች አሉ። ለእኔ ከብዙ ሴቶች ሩታን መርጫት ነው ያገባዋት። ስለዚህ ምርጫ ስለሆነች ነው እንጂ በአንድ ጊዜ ሩታ ላይ ብቻ ሆኜ አይደለም ላገባት የቻልኩት ማለት ነው። ብዙ ሴቶችን አይቼ ለተዳር ሚሆነኝን መርጬ ነው የገባሁት እንጂ ዝም ብሎ አንድ ሰው ብቻ ስለመጣለ እንደ ድሮ አባቶች እናቶች ይህ ሰው አግባ ወይንም አግቢ ስለተባልን እንትን ያልን ሰዎችም አይደለንም። እንደ አሁን ጀኔሬሽን የትኛውም ወጣት ወንድም ሴትም ብዙ ወንድ ብዙ ሴት ወደ ህይወቱ አስተናግዶ ይሆናሉ አይሆነኝም ወይ ለነገ ህይወቴ ያዛልቀኛል ወይ ብሎ መርጦ ምን ብሎ ነው ዛሬ ላይ ወደ ትዳር የሚገባው ማለት ነውና እኔም በህይወቴ ብዙ ሴቶች መጥተዋል። ምናልባት ዛሬ ላይ ይህንን ቪዲዮ ነጽ አወጣች ነገ ከነገ ወዲያ ደግሞ ሊቀጥል ይችላል። ይህ ማለት ግን ከኔ ህይወት ጋር የሚያገናኘው ነገር ምንም ነገር የለም። ፓስት በቃ አለቀ፣ ያለፈ ታሪክ ነው ለኔ ማለት ነው። ስለዚህ ማንም ተነስቶ የሆነ ነገር ቢል ምንም ሊገርመኝም ምንም አይችልም። ለዛ ነው ነገሩን እኔ ቀለል ያደረኩት የነበረው። ግን ሩታ አካብደው ትላንትና ከቪዲዮ በኋላ እያለቀሰች ምናምን እንዴት እንዴ በምን አይነት መንገድ እንዳሰባችሁ አላውቅም። ከዛም ባለፈ ደግሞ ይሄ ሁሉ እንድትሆን የሚያደርጋት ኦዲየንስ እንዲሁም የተለያየ የሚዲያ አካል ዩቲበሮች፣ ምናምን የሚለቁትን ነገር እያየች ነው ሩታ። ለዚህም ይበቃችሁ እንጂ እኔ እሷ ናት ማስረዳት አቅቶኝ አይደለም። አስረድቻት ይሄ ነው ብዬ ነገሩን ፊክስ ማድረግ እችል ነበረ። ነጥብ ጓደኛዬ ነበረ። ቻው አልዋሸውኝም ብዙ ላይፍ አሳልፈናል አብረን እንጂ አድርገናል ብዙ ሀገር ሄደናል ለመዝናናት በምን አይነት መንገድ እንደተዋወኳት ምናምን ለእናንተ እናንተ አልነግራችሁም በቃ ግን የተገናኘንበት የሆነ ወቅት ነበረ ግን ደግሞ ሳንስማማ ስንቀር ተለያይተናል እንደ እንደማንኛውም ሰው ማለት ነው ስለዚህ ከአንድ ሰው ጋር ልትቀጥሉ የምትችሉት የሚያግባባ ነገር ሲኖር ነው አይደለ ባለመግባባት ውስጥ ደግሞ ከሆናችሁ ትለያላችሁ ስለዚህ እኔም ህይወት ላይ ይሄን የተንፀባረቀው እንጂ ሌላ ምንም አዲስ ነገር ተፈጥሮ አይደለም የትኛውም ወንድ በአንድ ዘሎ ትዳር ላይ አይገባም። ብዙ ላይፍ አሳልፎ የሚሆነውን ሴት መርጦ ምናምን ምናምን ነው የሚያገባው። በቃ ይሄ ነው። ስለዚህ ይሄ ነገር ግራ ሊያጋባችሁ አይገባም። ተባለፈ ቤተሰቦች የሩታን ጠርቻት አለኝ። እኔ ዛሬ ወደ ቡታጀራ መሄድ አለብኝ። እዛ ለስራ ነው የሄድኩት። የሆነ ትልቅ ጉዳይ አለ፣ ማስተካከል ያለብኝ ነገር አለ። ይሄ ነገር ደግሞ ለኔም ለሷም የሚጠቅመን ነገር ነው። ወይንም የሆነ ፋውል ልሰራ የሆነ ነገር ላደርግ አይደለም የሄድኩት ሲቀጥል ደግሞ ቤተሰብ ያለ ህሩም ለምን አደርክ? ምናምን ላላችሁት ጥያቄ ደግሞ እዛ ቦታ ላይ የሚያሳድረኝ ነገር ነበረ፣ ግዴታ ማለት ነው ከቤት ውጭ። ስለዚህ ይህንንም ለእናንተ ግዴታ ሁሉንም ነገር አብራርቼም አልችለውም። አንዳንድ ጊዜ እኔ እግዚአብሔር ምሬ ነው የሚዲያ ሰውም በመሆኔ እንድናደድና በቃ ሚዲያን እንድጠላ ያደርገኛል። ለምን በቃ ስለዚህ ሁሉንም ነገር ዲቴል እንዲብራራላችሁም አስፈልጉ አላችሁ። ደግሞ ነገሩን ተረታችሁት። ልክ እንደኔው ያለፈ ታሪክ ያለፈ ነው እያላችሁም እያለፋችሁት ያለው ነገር አለ። እናንተን ከልብ አመሰግናለሁ። ከዛ ባለፈ ግን አሁን እሩታን ጠርቻት ጠርቻታለሁ። ወደ ቡታጅራ መሄድ ስላለብኝ ግዴታ ነገሮችን አስተካክዬ መምጣት አለብኝ። 15 ቀን ነው የምቆየው ብያታለሁ። 15 ቀን ቀን እንግዲህ እንደምንም ታክሳ እንትን ማለት አለባት። እናንተ ግን እዚህ ዛሬ ላይ እያዋከባችሁ ሚዲያ ላይ ቪዲዮ እየለቀቃችሁ ምናምን ከሆነ እቺ ልጅ እውነትም ትረበሻለች። ስለዚህ እባካችሁ ዩቲዩበሮችም ከሆናችሁ ሁላችሁም የራሳችሁን ስራ ብትሰሩ ደስ ይለኛል። ለምን የኔን ህይወት ነገሮች እየበጠበጠ ስለሆነ ማለት ነውና፣ ሩታ ደግሞ በምንም አይነት መንገድ አልመለስ ብላኛለች። ለምን በቃ ማልቀስ ነው ስራዋ። እንዴት አልነገርከኝም? እዛም ሄደክ በቃ አላ ይሁን ማይሆን ማይሆን ከዛ በፊት ያልነበረባትን አስተሳሰብ እንድታስብ ነው የተደረገችው ማለት ነውና እኔ ሩታን እንደዚያ አላቃትም። ምናልባት ሚያነጫነጫት እርግዝናውም ስላለ ነገሩ ተደራርቦባት ሊሆን ይችላል። ግን እኔ በቻልኩት መጠን እሷን ለመረዳት እየሞከርኩኝ ነው። የተፈጠረው ነገር ባጭሩ ይሄ ነው። እኔ ስላለፈ ነገር ቢሆነን እንዲተፈጥረን ምናምን ብዬ ስላሳለፍኩትም ላይፍ ላብራራላችሁ አልችልም። በቃ የቻልኩትን ነገር ያችኋለሁ ይገባው ይገባዋል። ያልገባው ደግሞ እንዳልገባው ይቀጥላል ማለት ነው እንጂ የትኛውም ሰው በግድ ኮትኩቼው ነገር ብዬ ማስረዳት አልችልም። አንዳንድ ጊዜ የሆነ ሰው ተነስቶ ስላወራ ብቻ የሚታመን ከሆነ የሆነ ሰው ተነስቶ ስለ እኔ የሚያብራራ ከሆነ ወይ አብሮኝ ብቻ ፎቶ ተነስቶ የሆነ ነገር ስላወራ እኔ ህይወት ላይ ምንም አይነት ተጽዕኖ ሊያሳድር አይችልም። ስለዚህ አንዳንዶቻችሁ ሁላችሁም ብትረጋጉ ደስ ይለኛል። ምናልባት እኔ ስለ ነፂ ወጥቼ ሚዲያ ላይ መናገር አልፈልግም የትኛውንም ነገር በቃ በጊዜው ቆንጆ ታይም ማሳለፍ ያለውኝ ግን ደግሞ ማያግባባን ሀሳብ ነበር ተለያየን። አለቀ። ስለሷን መጥፎነት መጥቼም መናገር አልፈልግም። ለእኔ ጥሩ ነበረች በጊዜው፣ ግን ደግሞ በመሀል የተፈጠሩ ብዙ ክስተቶች ነበሩ። አላግባባ ነው። ስለዚህ አለመግባባት ሲኖር ከሰው ልጅ ጋር ተለያያላችሁ። አለቀ። ምንም አይነት ነገር ይሁሉ እንትን መድረስም አያስፈልገውም። ስለዚህ ፋሚሊዎቼ በጣም ጨቀጨኳችሁ፣ በጣም ይቅርታ። አሁን ሩታ ትመጣለች፣ መታ ዛሬ መሄድ ስላለብኝ ላስረዳት ነው። ብቻዬን ሆኜ ምንም ነገር ልፈጠር አልቻሉኝ፣ ቤትም ላይ ሆኜ ማለት ነው። ስለዚህ እስኪ በእናንተ ፊት ሳወራት ከተረጋጋች፣ ነገሮችን አስረድቻት ዛሬው እሄዳለሁኝ። ከጊዜያት በኋላ እግዚአብሔር ነገሮችን አስተካክሎልኝ እመለሳለሁኝ ብዬ አስባለሁኝ። ፈጣሪ እንዲረዳኝ ጸሎት አድርጉልኝ። እስኪ ትንሽ ደቂቃ ሩታን ታገሳት። ምነው ጉዳ

እንዴት ነው የማምንሽ እኔ ለማንኛውም መታዋል ፋሚሊዎች በቃ ከቻልኩኝ ዛሬ ማለት ነው የምሬ ነው የምነግራችሁ። ወይ እስከዛ ድረስ እኔ ብታገራ ደርሼ እስከምመጣ ድረስ ወይ እሷ መኔን ወይ ዩቲዩብ ለትንሽ ጊዜ አቁመን ነገሮችን ማስተካከል እንችላለን ብዬ አስባለሁ አብላስ እሺ፣ ለምን ነበር የፈለግከኝ? ፈልግሻለሁ ብለህ ነበር። አዎ። ንገሪ፣ ለምን ደፈለግከኝ? የፈለኩሽንማ ዛሬ ወደ ብታጀራ ላይ ነው እና አንዳንድ ነገሮችን ማውራት ያለብኝን ነገር አውርቻለሁኝ። ስለዚህ እንችም እስከዛ ድረስ እዚህ ከቤት ትሆኛለሽ ማለት ነው። ትላንትና አስረድቼሻለሁኝ ከዚህ በላይ ላስረዳሽም አልችልም። አቤልም ብዙ ነገር ብሎሻል ብዬ አስባለሁ። ይመክር ስለዚህ መረዳት ያለ መረዳት ደግሞ እንቺ ነው። ዛሬ ደግሞ የተናገርኩበት ምክንያት መሄድን ማወቅ ስላለባቸው ነው፣ እነሱ ወዲንስም ማለት ነው። ኦኬ ጥሩ አስቀድመህ ለእነሱም መናገርህ ተናገርክም፣ አልተናገርክም ምንም ለውጥ አያመጣም። ሲቀጥል ደግሞ አትሄድም። መጀመሪያ ተነጋግረን መስማማት እንችለው፣ አንተ የምትሄደው እንጂ ያላመንኩበትን ነገር እያደረግ እንድትሄድ አልፈቅድልኝ። ሩታ መጀመሪያ እስኪ በእግዚአብሔር እሺ፣ ለለምንሽ ለምን አተረጋግም? ቆይ ለምን አተረጋግም? እና ታዲያ በስነ ስርዓት ተነጋግረን መግባባት አለብን እኮ። ታዲያ ላስረዳሽ እኮ እየሞከርኩኝ ነው፣ ግን መር ምንም ለመረዳት ፈቃደኛ አይደለሽ ም አንቺ እንዴ ምን ሆነሽ ሩታ? ለምን ምንም አልሆንኩም። ደና እና ታዲያ እንደውም በሰዓት እንደኔ ደና ይሆናል ተብሎ የሚጠበቅም ሰው አይኖርም ነበር። እንደውም በጣም ደና ነኝ። ፈጣሪ መስገን ደና አላደረገኝ እሺ ምንድን ነው ፍላውት? አንተም ብዙ ሰዎች የምሬ ነው ነኝ አልቀርም። ሩታ ዛሬ አልቀርም እየነገርኩሽ ነው። ትናንትና አንድ ቀን ሚስ አድርግ ያለው እኔ ዛሬ ግን ሚስ ማድረግ አልፈልግም። በቃ እሄዳለሁኝ፣ እሄዳለሁኝ ነው ችግር እኮ አይመጣም። እኔ እናንተ የምናስተካክለው ነገር ስላለ ነው አይደል የምትሄደው እኮ መስተካከል አለበት። ጊዜ እያለፈብኝ ያለው እኔ ደሞ። ካላመንኩበት አትሄድም እንዴ ለምን ነው ማለት ነው? በቃ አላመንኩበትማ እንዴ። ምን ተፈጥሮ አልቆይ ምን ተፈጥሮ አልሽ እንዴ እኔና ያንቺ ሕይወት ላይ ተጥኖ መኖር አለበት እንዴ? የውል አንድ ነገር ላስረዳ። አማቶ እንዴ በእግዚአብሔር። እሺ ምንድን ነው? ምን ምን ሮም ታበረጂ ሩታ ትዕግስቴን እያስጨረሽ ነው። የምሬ ነው ትዕግስቴን። ምንም ለመረዳ ፈቃደኛ አይደለሽም። ዝም ብለሽ እያለቀሽ ነበረ ምናምን። ምንም ላስረዳሽ ፈቃደኛ ምን ላድርግ እኔ ጋር መጀመሪያ ያሉትን ነገሮች ለመስማት እኮ አወራሁሽ እኮ ለማስረዳት ሞከርኩኝ ታዲያ ሩታ እኔ ምን ማድረግ አለብኝ ታዲያ ሰብ ብቻ ነው ኤቭሪዴይ እንድቀበል ልኝ እምትፈልገው እኔ ደግሞ እንደዛ ማድረግ አልችልም ይገባሃል አልችልም ምን ተፈጥሯል እሺ እስኪ ንገሪኝ እኔ ላይ ምን አይተሻል ምን ተፈጥሯል አሁን ምን አጥራረ ደጋብኝ እሱንም እኮ እንዳስረዳ ይኸውልህ ይሄንን ጨዋታ መቀነስ ነበረብህ ማታ እሺ ነገር አልነግርህም እሺ ነገር አልነግርህም አንተ በዚህ ማስተባባት አትችልም አብርሽ እግዚአብሔር እንደዚህ ደብረ በእናንተ እንዴ አንደኛ ነገር እኔ እየረፈደብኝ ነው ሲቀጥል ዝናብ እየመጣ ነው ስለዚህ እኔ መሄድ አለብኝ ለምን ለምን ምክንያቱ ምን ተፈጠረም ለምን እንዴ አሁን እስኪ በእግዚአብሔር አስረዳት እኔ ምንም ከዚህ በላይ እኔ ምን የተፈጠረው ነገር አዎ በእርግጥ ያስከፋል፣ ያስደብራል፣ ያበሳጫል ሁሉ ነገር። ግን ደግሞ ማለት በአደባባይ ፊት ነው ያገባሽ፣ ህጋዊ ሚስቱ ነሽ። ድሮ ያለፈውን ነገር እየተነሳ አንቺ መረበስ አለብሽ ሩታ? የሚሄደው ደግሞ ማለት ነው አይምሮሽ ላይ ማለት ነው አንቺ መጥፎ መጥፎ ነገር እየሳለሽ ከሆነ እዚሁ ሆኖ እንኳን ቡታጀራ ሄዶ እዚሁ ሆኖ ራሱ እዚጋ ጥሩ ነገር ልታስብ። ማውራት ማልፈልገው ነገር እንዳውራ ፕሊስ አታስገድዱኝ። እኔ እሱን ብቻው ላውራው የምፈልጋቸው ነገሮች አሉ። ግን ደግሞ ይህንን ያንን እንኳን እንዳውራው እድል እየሰጠኝ አይደለም። በመጀመሪያ ደረጃ ይህን ነገር ሲያረጋግጡ ነው አስረጭ መግባባት ስንችል ነው አይደለ። ነገር ግን ሁሌም እሱ የራሱን ሀሳብ ብቻ ነው እንዳዳምጠው የሚፈልገው። የእኔን ሀሳብ መች ነው የሚሰማው? ብዙ ነገር ይውል ከዚህ በፊት ታግሼ ይሁን ብዬ ዝም ብዬ ምናምን ምናምን አልፋል። ካሁን በኋላ ግን እንዲቻንድ እርምጃ እንዲራምድ አልፈቅድለትም። ሳንስማማበት ነው ማለት ነገሮችን። እኔ ከዚህ በፊት ሳላምንበት ወይም ደግሞ ሳንነጋገር ነው እየተደረገ የነበረው። እስከ ዛሬ የተፈጠሩት ግጭቶች ምክንያቱ ያ ነበር። አሁን ግን ይሄ ነገር እንዲፈጠር ስለማልፈልግ እንዲሁም ደግሞ እሱም የገባውን ቃል እልፍ ዝንፍ እንዲል ስለማልፈልግ፣ እዚች ጋር የሚሆነውን የማይሆነውን እንዲቀባጥር ስለማልፈልግ ሰማኝ። አይደለም ተግባብተን ወይም ተነጋግረን ነው መሄድ ያለበት። እሺ። ማለት ይሄ አሁን ከወጣሁ ከወጣሁ ውጪ ምን የተለየ ነገር አይተሽ ነው እንደዚህ ማለት። አቤል እሱን ነው ለአንተም ይቅርታ አድርግልኝ ለአንተም እዚህም ጋር ማውራት አይጠበቅብኝም ነበር ነገር ግን የተላኩ ቮይሶች አሉ አይሆንም ቪዲዮ አለ ኢቨን እሺ አልፈልግም ይህን መናገር እዛ ሄዶ አግኝቷታል እኮ ይህ ምን ማለት ነው በምን እርግጠኛ ሆንሽ ማለት እንዳገኛት በምን እርግጠኛ ሆንሽ ሩታይ ላሳየ ረ አረ ሩታ እርግጠኛ ትሁኝ። ማለት በሚላከው ማካየሽ ማለት ነው። ሌላ ነገር ውስጥ ነው የምትገቢው፣ ላሳይ ያ ነገር እስካሁን ድረስ አልወጣም እኔም አላውጣውም ብላለች እሷ። ግን ደግሞ ይሄን ነገር አወጣለሁ ብሎ ብላ የተላከልኝ ፎቶም ቪዲዮም አለ። እሺ፣ የተጻጻፉትም ነገር አለ። ኢቭን ዱባይ ሄደው ኢቭን አውርተዋል። ዱባይ ሄጄ አብረን ሄደን እያወሩ ነበር። አንድ ጥያቄ ጠይቅ። አሜን ካንቺ ጋር ከጀመረ ጀምሮ ካንቺ ጋር ከጀመረ ጀምሮ የተለየ ባህሪ አይተሽ ታውቂያለሽ? ይሄ እኮ ያለፈ ነገር ማለት ነው እየወጣ ያለው። አሁንም ደጋግሜ እየተናገርኩኝ እዚህ እናንተም ፊት፣ አንተም ፊት፣ እሱ ፊት፣ ማናችሁ ፊት እየተናገርኩኝ ያለሁት ስለበፊቱ በፊቱ አይመለከተኝም። ሁለት አይደለም 10 20 ሴት ሊደረድር ይችላል አይመለከተኝም። እኔና እሱ ከተገናኘንበት ጊዜና ሰዓት ጀምሮ ግን ይመለከተኛል ነው እያልኩ ያለሁት ስለዚህ፣ ቡታጅራ በሄደበት እሷ ማግኘቱ ተገቢ ነው። ፍቅረኛሞች ነበርን አለ ማንም ከፍቅረኛ ውጪ እንደዚህ አይነት ላይፍ አያሳልፍም ያሳልፋል። የትኛውን ቤስት ፍሬንድ ይሁን እኔ እንደዚህ ተገላልጭ ተቃቀፍ ያሳልፍም ያሳልፋል። በቃ ኦሬዲ ፍቅረኛሞች ነበሩ። ማንም ያውቃል ይሄን፣ ማንም አምኗል አይደለ? ከሄደም በኋላ እኔ ስላሳለፉት አሁንም ደጋግም የምናገረው አይመለከተኝም። ዱባይ ሄደን ማውራታቸው ተገቢ ነው። ቡታጅራ በሄደ ጊዜ ማውራታቸው ተገቢ ነው። እርግጠኛ ነሽ አንቺ ማለት አቤል እርግጠኛ ሆኜ ምናምን ይሄንን ነገር ማለት ነው። እኔ እና እሱ ነው ማውራት ያለብን እዚህ ጋር ማውጣትም ማሳየትም የለብኝም። እሷም አላሳይም፣ ግን ለአንቺ ድረስ በሚል በሰው ልካልኛለች ማሳየት አለብኝ አለብኝ እሱን አቤል እ

ያመንክበትንም ያላመንክበትንም እዚች ጋር አምጥተህ እንደምታወራው ወይም እንደምታሳየው እኔ አሁንም ሳልፈልግ ነው አቤል ያወራሁት። በጣም ስለተከራከርኩኝ ምንድነው? አውሪ። እሺ፣ ምን ስለተከራከርኩኝ? ማታ እንዳ እኔ እንዳወራ ስፈልግ አልፈቀድክልኝ። የራስን ሀሳብ ብቻ ነው የተናገርከው። ለዛ ስለተናደድኩኝ አሁንም አላወራም። ሩታ ግን ደህና ነው። ነገር ግን ስረጋጋ ማሳየህ ነገሮች ይኖራሉ። እዚች ጋር እንደማንም እኔም እንደዚህ እያወጣው አለ። ጥፉ። እሺ፣ ምን ምን አሳይ? እኔ እናንተ መሀል ብቻ መቅረት ወይም መነጋገር ያለብን ነገር ነው። ገባ አትከራከረኝ አሁንም። አረ ሩታ በእግዚአብሔር ታይ። አብርሽ የግዴታ መሄድ አለብህ ነው? ይኸውልህ፣ እሺ ሂድ፣ ችግር የለውም ማለት ነገሩን ነው። ይሄ እየተባባሰ ሳይመጣ መሄድ አይደል ፍላጎቱ? ይሄድ፣ የእናንተ ጉዳይ ከሆነ ማለት ነው። ይሄድ፣ መሄድ አይደል ፍላጎቱ? ትሄዳለህ። እኔ እንድትሄድ አምኜ ስልክ አስራ አምስት ቀን ወይም ደግሞ ምናም ብዬ ስልክ፣ ሌላ ነገር እንዲፈጠር አልነበረም። እኔ ጋር የሚፈጠሩ ችግሮች አሉ፣ በዚህ ሰዓት ሰው ያስፈልገኛል። ከዛም በላይ ግን አንተ እንትን ታስፈልገኝ ነበረ። እሱንም ይሁን ብዬ ነው ትቼው፣ ሂድ ችግር የለውም። እኔም ግን ቤት አልቆይም፣ እዚሁ ቤተሰቦች ጋር ሄዳለሁኝ መቆየት ካለብኝ አረሩታ አረሩታ አረሩታ ምን ትሪት ማድረግ ባለብኝ መንገድ ትሪት አደርጋለሁ ወይም ደግሞ ይህም አይሆንም ካልክኝ አብረን እንሄዳለን በመሀላችሁ እንደውም ቤተሰብ ጋርም አልሄድም ከሱ ጋር ነው የምንሄደው አብረን በቃ

ነገሮች ላይ መጪ ይችላሉ። በየሰዓቱ አንቺ ጋር ይላልመጣ ይችላል። የሚሄድበትን ጉዳይ ታውቂያለሽ አይደል? ኦኬ። እና ታዲያ እዛ ስትሄድ እኔ ጋር እየመጣ ነበር እንዴ? አሁን ስት ለአስራ አምስት ቀን እኮ የምትሄደው እኔ ጋር ልትመጣ አይደለም። እዛው ነው እኮ ነው፣ ምንም ነገር ትልቋም ሲስተር መምጣት አይጠበቅባትም እንጂ። እና ታዲያ ቤት አላት፣ ትዳር አላት አይሚም የራሷ የሆነ ነገር አላት። ግዴታ ከሆነ ግን እኔ ችግር የለውም፣ ይመጣል። እኔ በቃ ከአንተ ጋር እሄዳለሁ። ምን ነው እንዳልሄድ ፈልገ ነው? እንዳትሄጂ ስለፈለኩ አይደለም፣ ገና ነው። ለዛ ነው መንገድ መሄድ የለብሽም በዚህ ሰዓት፣ ላንቺ ብዬ ነው። ገና ነኝ። በቃ እሄዳለሁ ማለት ለእናንተ ጉዳይ ነው ማለት ታምኝዋለሽ። ብዙ ብዙ ጊዜም ብዙ እኮ ለኛም ጉዳይ ነው። እኔም ሳምንበት ነው። አልገባኝም ለኛ ጉዳይ ሐሳቢ ለኛ ጉዳይ ሐሳቢ ማለት የምሄድበት ነገር ትክክል አይደለም ነው? ለኛ ጉዳይ ሐሳቢ ለኛ ጉዳይ አስፈላጊ፣ አንተ ብቻ አይደለም እኔም ነው። እኔም አምኜበት ነው እኮ። አያስፈልግም የምሄድበት በቃ ችግር የለውም በቃ፣ አልሄድም። ችግር የለውም በጣም ጥሩ እኮ አትሄድም። አልሄድም። እንደዛ ከሆነ ግን ከዛም በኋላ ለሚፈጠሩት ነገሮች የኃላፊነት አልወስድም። አትሄድም። የሚስተካከልም ነገር የለም። ይሄንን እመኝበት ችግር የለውም። ኧረ በጣም ደስ ይላል ስላልኩ አቴ አልሄድም። የሚፈጠር ችግር አለ በቃ ችግር የለውም። አለቀ ነው አላ ይቀራል በቃ አላውቀውም። በጣም ይገርማል። ጊዜ ብዙ

ኩልክ ነሽ አንቺ የምታረጊያቸው ነገር ኩልክ ነሽ። በቃ ግን ደሞ ሄዱ ይምጣ። አላምነውም አላልኩም፣ ግን እያደረገ ያላቸው ነገሮች ተገቢ አይደሉም። አትሊስት መደማመጥ አትሊስት መስማት ለይኑ መስማት መስማት ራሱ መቻል አለበት። እሺ የትኛው የምትዩ ነገር ይስማና አደርሱ ይምጣ። በቃ በዚህ እንስማማ። ሩታዬ አብርሽ ከዚህ በኋላ ምንም ነገር መነጋገር የለብንም። እኔም አልሄድም። ለሚፈጠረው ነገር ደግሞ ኃላፊነቱን ትወስጃለሽ አልኩ እኮ። አሁን አንድ ቃል በቃል አልኩ እኮ። ስለዚህ ምንድነው የምንነጋገረው ካሁን በኋላ? እኔ ምንም እኮ አላልኩም። እንዳማመድ ተነጋግረን ችግሩን እንፍታ። አሁን ያልኩት አይደለ እኮ እሺ? ተነጋግረን ለመፍታት እኮ። ምንም ችግር እኮ አልተፈጠረም። ምን እንደተፈጠረ እኮ ነው እያወራሽ ያለው? ምንም የተፈጠረ ነገር እኮ የለም። በቃ ለአንተ አዎ፣ ይዚህ ነው፣ ቢኮዝ አድራጊው አንተ ስለሆንክ ምን አደረኩኝ? ያለፈ ነገር እንትን እያነሳሽ አንቺ ሁሌ ህይወትሽን ልበጠብቂ ነው። ደጋግሜ ጊዜ ተናገር ያለው እሺ፣ ያለፈ ህይወት አያገባኝም፣ በቃ አዳምጠኝ ያለች አንተ አቅሙ ከነበረ ከዚህ በፊት አስር ሀያ ሀምሳም ስልሳ ሴት ደርደር አይመለከተኝም ስለሱ። ስለዚህ ታዲያ በቃ አሁን ምን አንዴ አብርሽ አዳምጣት። በቃ እና አዳምጣት ነገር አንተን እኮ ኦሬዲ አውራሁክ እኮ ራሱ እኮ ሊሰማኝ እኮ ፈቃደኛ ልነበረም። እሺ ስረጋጋ አለቀ። ስረጋጋ እንዳውራ የምትፈልግ ሆነ ትቆያለህ። አይ ካልክ አንተም ሂድ፣ አለቀ። ችግር የለውም። የተለያየ መኪና ላይ ቁጭ ብለን ቢሆን እንሄዳለን። እኔ እኮ መኪና ላይ መቀመጥሽ አይደለም ሩታ ይህን ነገር እንትን ያለው እያልኩኝ ያለሁት እኮ አይኔ አትፈልጊ ከሆነ እንድትሄጂም ስላልፈለኩ አይደለም ሩታ። ለምንድን ነው አስተሳሰብሽ ይዙ ነው እሱ ለአንቺ ነው ብዬ ነው እያልኩሽ እኮ ነው። ገና ነው ወርሽ መሄድ የለብሽም እንቅስቃሴ አያስፈልግም በዚህ ሰዓት። ለራስሽ ብዬ ነው ይህን ነገር እያደረኩት ያለሁት። እኔ እኔ አይደለም የምጠብቀው ልጄም፣ ፈጣሪ ነው የምጠብቀው። እሱንማ ዶክተሮች እኮ እኔ ስላልኩኝ ሳይሆን ዶክተሮች ተናግረዋል አይደለ፣ ብዙ እንቅስቃሴ አታብዥ ተብለሻል። የኛ መንገድ ደግሞ ይታወቃል፣ ፒስታ ነው። ኦልሬዲ ከአዲስ አበባ በሌላ መንገድ መጣለው። አንተ በፒስታ በምን አይነት መንገድ ነው? ለደህንነት ሲባል በእናትሽ ግን አይምሮሽን ንጹህ አድርጊው እና ሄዱ ደርሱ ይምጣ። ከዚህ ያለው ነገር እዚህ ቁጭ ብለን እናወራለን። እኔ ከዚህ በላይ ጭቅጭቅ አልፈልግም ካመነበት ተረጋግቶ ማውራት የሚችል ከሆነ ንገረው። እሺ ማለት ለአንድ ሰዓት ምናምን አውሩና፣ ከዛ ቢያንስ እንዴ ደፍቀጭለት። እኔ ደግሞ እኔ በደንብ ስረጋጋ ማውራት የሚፈልጋቸው እኔ ምናገረው ነገር ማለት ነው፣ በሙሉ እኔ አላልኩም። ምን ምታወሪው ነገር በቃ ነገር ነው አይደለም። ማስረዳት ባለብኝ መንገድ እንዳስረዳ ፍቀድልኝ። በመጀመሪያ ደረጃ ሁሌም እንደዚህ እየጮህ አታውራ ወይም ደሞ ሳውራ ካሳቤን ከት ያረክ ያቋረጥ አሁን ደሞ እንደዚህ በእንደዚህ አይነት ሁኔታ ላውራ አልፈልግም። ለካ አወራ ቤት እስኪ የማን ድምፅ እንደሚሰማ ያለ ነገር ቤት

ከብደኛል አፍቃሪ ነኝና ሳስበው ያምኛል ብሰማም ክፉ ነገር ባንተ ቂም መጫውቅና አይሆንም ላለው ወድሃለውና ታዲያ ምነው ነው ልብህን ባይጎዳኝ ምነው ምነው ነው እረ ነፍሴ ድረስ እስከሚሰማኝ ምነው ምነው እረ ምነው ልብ ለኔ ቢያዝንልኝ ምነው ምነው ከምታምነው በላይ ፍቅር አለብኝ ምነው ምነው